ሰላም እንዴት ውላችኋል? ተመልካቾች ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይን ሸደጀኒ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክ እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። ኢትዮጵያ በአፍሪካ ነጻ ንግድ ቀጠና የመጀመሪያ ንግድ ጭነቷን ለውጭ ገበያ ማቅረቧ የኢኮኖሚ እድገቷን በከፍተኛ መጠን እንደሚያሳድገው ተገለጸ። እርምጃው ኢትዮጵያ የአፍሪካ ልማት የሚረጋገጠው በአፍሪካውያን ትብብር ነው የሚለው አቋሟን በተግባር ያረጋገጠችበት ነውም ተብሏል። በዚህ ጉዳይ ላይ ብሩክታዊ ታስራት ተጨማሪ አላት። ኢትዮጵያ በአፍሪካ ነጻ ንግድ ቀጠና የመጀመሪያ የንግድ ጭነቷን ወደ ተለያዩ ሀገራት ልካለች። በመጀመሪያ ጭነት ስጋ፣ አትክልትና ፍራፍሬ በኢትዮጵያ አየር መንገድ ካርጎ እንዲሁም ቡና፣ የጥራጥሬ ምርቶችና የቅባት እህሎች በየብስ ትራንስፖርት ተልከዋል። ኢትዮጵያ በንግድ ቀጠናው ተግባራዊ ተሳትፎ መጀመሯ የኢኮኖሚ እድገቷን በከፍተኛ ደረጃ እንደሚያፋጥነው ታምኖበታል። የስምምነቱ ዋና ዓላማ በንግድ የተሳሰረችና የበለጸገች ሰላማዊ አፍሪካን በመፍጠር በባን አፍሪካን ራዕይ መሰረት የኢኮኖሚ ውህደትን የሚያፋፋ የእቃዎችና አገልግሎቶች ውህድ ገበያን መፍጠርና ቀጠናዊ ሰንሰለትን በማጠናከር ምርትና ምርታማነትን በማስፋት የኢንዱስትሪ ልማታችንን ማፋጠን ነው። ይህን ዓላማ ለማሳካ የተወሰዱ ጅምር ስራዎችን ከግብ ለማድረስና አህጉራዊ ስኬቶቻችንን ለማጣጣም ኢትዮጵያ ይህንን ታሪካዊ ሂደት ማስጀመራችንና ሀገራችን የዚህ ሰፊ ማዕድ አንዱ አካል መሆኗ ለኢትዮጵያ ብቻ ሳይሆን ለአህጉራዊ ትስስሩ ተጨባጭ አስተዋጽኦ እንደሚኖረው ምንም ጥርጥር የለኝም። በማስጀመሪያ መድረኩ ኢትዮጵያ የዚህ ስምምነት አካል ሆና ግብይት መጀመሯ የአፍሪካን እድገት በአፍሪካውያን የሚለውን እሳቤ ከግብ ለማድረስ ያግዛል ተብሏል። ኢትዮጵያ በአፍሪካ ነጻ ንግድ ቀጠና ግብይት መጀመሯ የ2063 አጀንዳን ከግብ ለማድረስ የሚደረገውን ጥረት በእጅጉ ይደግፋል። እርምጃው ኢንቨስትመንትንና በአፍሪካውያን መካከል የሚደረግ የእርስ በርስ ንግድን የሚያበረታታ ነው። ይህንን ጅምር ለማስቀጠል በንግድ መሰረተ ልማት ላይ ቀጣይነት ያለው ኢንቨስትመንት እንዲሁም የጉምሩክ አቅምን ማሳደግ ይጠበቅብናል። እውነቱ ኢትዮጵያ የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነትን በመተግበር የአፍሪካ ነጣ ፈንታ በአፍሪካውያን ትብብር የመወሰን የዘመናት እምነቷን ያረጋገጠችበት መሆኑም ተጠቁሟል። ከአድዋ ድል እስከ አፍሪካ አንድነት ድርጅት ምስረታ ድረስ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 የአፍሪካ እጣ ፋንታ በአፍሪካውያን ትብብር መወሰን አለበት የሚለውን የዘመናት እምነቷን ታረጋግጣለች። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጣና ስምምነት ከማጽደቅ ወደ ተግባራዊ እንቅስቃሴ የገባችበት እርምጃ የመንግስታችንን ቃልን በተግባር የማረጋገጥ ባህል ቀጣይነት የታየበት ነው። ሀገራችን ኢትዮጵያ ከለውጡ ማግስት የተጀመሩ ሀገር በቀል የኢኮኖሚ ማሻሻያዎችን ተግብራ ፍሬውን ማየት በጀመረችበት ጊዜ ውስጥ ይህ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት በኢትዮጵያ ደረጃ ተግባራዊ መደረጉ ያካሄድናቸው ማሻሻያዎች እንዳይቀለበሱና የጀመርነው የብልጽግና ጎዳና ፍጥነቱን ሳይቀንስ እንዲቀጥል መደላደል እንደሚሆን እምነቴ ነው። በንግድ ቀጠና ስምምነቱ ኢትዮጵያ ያደረገችውን ከቀረጥ ነጻ ገበያ እድል በመጠቀም የመጀመሪያ ምርቶቿን ወደ ኬንያ፣ ሶማሊያና ደቡብ አፍሪካ ልካለች። የተወደዳችሁ ተመልካቾቻችን እዚህ ጉዳይ ላይ እንቆያለን። ኢትዮጵያ በአፍሪካ ነጻ ንግድ ቀጠና ስምምነት ግብይት መጀመሯ ለሀገሪቱ የእድገትና የልማት ጉዞ የጎላ ሚና እንደሚኖረው ይጠበቃል። የመጀመሪያውን የምርቶች ጭነት ማስጀመሪያ ሁነት ስትከታተል የቆየችው ባለረባችን ብሩክታዊት አስራት ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ተገኝታለች። ብሩክታዊት እንዴት ውለሻል? በስምምነት ማዕቀፉ ምርቶችን ወደ ውጭ መላክ መጀመሩ በዘርፉ ተዋናይን ዘንድ ምን አይነት ስሜትን ፈጥሯል? ከዛም ባለፈ ደግሞ የግብይቱ መጀመር የምርቶችን የገበያ መዳረሻ ከማስፋት አንጻርስ ምን አይነት ፋይዳ አለው የሚለውን መረጃዎችን ናድርሽን አመሰግናለሁ ወይን እሸት እንዴት ውለሻል? ተመልካቾች እንዴት ውላችኋል? እንግዲህ ኢትዮጵያ የአፍሪካ ነጻ ንግድ ቀጠና ስምምነትን ከተቀበሉ የአፍሪካ ሀገራት መካከል በቀደምትነት ትጠቀሳለች። በዚህ በዚህ ዘርፍም እንግዲህ ተሰማርታ ለመስራትና ምርቶቿን ወደ ተለያዩ አፍሪካ ሀገራት ለመላክ በርካታ ስራዎችን ስትከውን መቆየቷ ይታወሳል። አሁን ታዲያ ከጫፍ ላይ ደርሳ በትላንትናው እለት የተለያዩ ምርቶችን ወደ ተለያዩ አፍሪካ ሀገራት ወደ በተለይ ደግሞ ወደ ኬንያ፣ ሱዳን እና ደቡብ አፍሪካ የተለያዩ ምርቶችን ልካለች። የተላኩትን ምርቶች ስጋ፣ አትክልትና ፍራፍሬ፣ በቆሎና የተለያዩ የቦለቄ ምርቶች ናቸው። እንግዲህ ወደ እነዚህ ሀገራት የተላኩት ማለት ነው። በዚህ በትላንትና እለት ወደ ተለያዩ አፍሪካ ሀገራት ምርቶች በሚላኩ ሰዓትም የተለያዩ ሰዎች ተገኝተው ነበረ። ከዚህ መካከል እንግዲህ በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አቶ አደም ፋራህ፣ የትራንስፖርትና ሎጂስቲክስ ሚኒስትር አለሙስሜ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳውን ጎፌን ጨምሮ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰውና ሌሎች ከፍተኛ የመንግስት የስራ ኃላፊዎች ተገኝተው ነበረ። እንዲሁም ደግሞ ባለሀብቶችና የግሉ የንግድ ኃላፊዎችም ተገኝተው ነበረ። እንግዲህ በዚህ ስነ ስርዓት ላይም ትላንትና በተካሄደው ስነ ስርዓት ላይም በርካታ ሀሳቦች ሲነሱ ነበረ። በተለይም ደግሞ የንግዱ ማህበረሰብ ከሚያገኘው ጥቅም አስመጭና ላኪዎች የሚያገኙትን ጥቅም ሲያነሱ ነበረ በመድረኩ በመድረኩም ደግሞ በዚህ ስኬት ለዚህ ስኬት በርካታ አስተዋጽኦ ያደረጉ ተቋማት እንዲሁም ደግሞ የግሉ ዘርፍ የግሉ ዘርፍ የግሉ ዘርፍ የንግድ በንግዱ ዘርፍ ላይ የተሰማሩ ባለሀብቶች ነበሩ። ለነዚህም ደግሞ የሽልማትና የእውቅና ስነስርዓት የእውቅና መርሃግብር ተካሂዶ ነበረ። እንግዲህ ከዚህ ባሻገርም በዚህ መርሃ ግብር ላይም ከተነሱ ሀሳቦች መካከል ይህ ዘርፍ ለኢትዮጵያ በርካታ አስተዋጽኦ እንደሚያደርግ ወይም ደግሞ በርካታ ትሩፋቶችን ያመጣል ከስራ እድል ፈጠራ፣ የኢንቨስትመንት፣ የውጭ ሀገር ኢንቨስተሮች በሀገር ውስጥ ገብተው ተሰማርተው ስራቸው እንዲከውኑና ና ሌሎችም በርካታ ትሩፋቶችን ይዞ ይመጣል ማለት ነው። እንግዲህ ከቅርብ ጊዜ በኋላ ደግሞ ኢትዮጵያ በርካታ የኢኮኖሚ ሪፎርሞችን ማድረጓ ይታወቃል። ለዚህ ስኬት ከመድረሷም ደግሞ እነዚህ የተሰሩ የኢኮኖሚ ሪፎርሞች ትልቅ ስኬት እንዲመዘገብበት እና ትልቅ አስተዋጽኦ እንዳበረከቱ ነው የተነሳው ማለት ነው። ከዚህ በኋላ በሚኖሩ ተግባራት ወደ ተለያዩ አፍሪካ ሀገራት ምርቶች የሚላኩ ይሆናል ማለት ነው። ባልደረባችን ብርክታይት አስራት፣ ለሰጠሽን መረጃ እናመሰግናለን። መልካም ቀን ይሆንልሽ። እንቀጥላለን። በአማራ ክልል ለአምራች ኢንዱስትሪዎች የመሰረተ ልማት አቅርቦትን ጨምሮ ምቹ ሁኔታዎች እየተፈጠሩላቸው መሆኑን በክልሉ በተለያዩ ዘርፎች የተሰማሩ ባለሀብቶች ተናገሩ። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ በበኩሉ በዘርፉ የሚስተዋሉ ማነቆችን በቅንጅት በመፍታት የማምረት አቅምን ለማሳደግ እየሰራ መሆኑን አስታውቋል። ሳሙኤል ወርቀየው እንደ ሀገር በኢንቨስትመንት ዘርፉ ምቹ ሁኔታን በመፍጠር የውስጥና የውጭ ኢንቨስትመንትን በመሳብ ሀገሪቱ ከዘርፉ የምታገኘውን ጥቅም ለማሳደግ ትኩረት ተሰጥቷል። ኤምኤስኤ ቢዝነስ ግሩፕም በባህር ዳር ከተማ በከረጢት እንዲሁም በእንስሳት መኖ ምርት የተሰማራ ሲሆን በቅርቡም የምግብ ዘይት ለማምረት የሚያስችለውን ዝግጅት እያደረገ የሚገኝ አምራች ኢንዱስትሪ ነው። የቢዝነስ ግሩፑ ምክትል ስራ አስፈጻሚ አበር አበራ እንደሚናገሩትም መንግስት ለአምራች ዘርፉ በሰጠው ሰፊ ትኩረት አስፈላጊ የሆኑ ግብዓቶችን ከማሟላት ጀምሮ ድጋፍና ክትት እንድትል እያደረገላቸው ስለመሆኑ ይናገራሉ። የመብራት አቅርቦትን በማቅረብ በጣም ትልቅ አስተዋጽኦ እየተደረገልን ነው የነበረው። ሌላኛው እነዚህ አካባቢ ላይ በተለይ እቃዎች ይሄ እቃ በሙሉ ከወደብና ከእንትን እየተጓጓዘ የሚመጣ ነው። ይሄንን በማፋጠን ረገድም ኢንቨስትመንቱ የበለጠ ተፋጥኖ ወደ አገልግሎት እንዲገባ በማድረግም ትልቅ አስተዋጽኦ እና ድጋፍ ነው ያለው። ዩኒክ የፓስታ መኮረኒና ዱቄት ፋብሪካም ሌላኛው በባህር ዳር ከተማ የተሰማራ ኢንዱስትሪ ሲሆን መንግስት ስለፈጠረላቸው ምቹ ሁኔታ የፋብሪካው ስራ አስኪያጅ ጌጡ ያዩ እንዲህ ይገልጻሉ። ምቹ ሁኔታ በመፈጠሩ እነዚህ ዘመናዊ ማሽኖች ከአውሮፓ ስመጥተን ተክለን ምርት እያመረትን ነው ያለ ነው። ይሄ የክልሉ መንግስት በፈጠረው ድጋፍ ነው። ቦታ ተሰጥቶና በቦታው ተክለን እንደዚህ ስራዎችን እየሰራን ነው ያለ ነው። እና የክልሉ መንግስት ለኢንዱስትሪ በሰጠው ቅድሚያ ትኩረት እሱን በመጠቀም እኛ እንዲህ አይነት ምርቶችን እያመረት ነው፣ የስራ እድል ፈጥረናል። በአማራ ክልል የኢንቨስትመንት ዘርፉን ለማሳደግ በትኩረት እየተሰራ ስለመሆኑ የሚናገሩት ደግሞ የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ናቸው። ባሳለፍነው የ2017 በጀት ዓመት ብቻ ወደ ክልሉ 2825 ባለሀብቶች ከነዚህም ውስጥ 28ቱ የውጭ ባለሀብቶች የኢንቨስትመንት ፍቃድ ማውጣታቸውንም ገልጸዋል። ዘርፉን የበለጠ ለማሳደግም ታዲያ ለባለሀብቶች ምቹ ሁኔታዎች እየተፈጠሩ ስለመሆናቸውም ተናግረዋል። የክልሉ መንግስት ካስተካከላቸው ስራዎች ውስጥ አንዱ በህግም ካረማቸው ጉዳዮች ውስጥ አንዱ የኢንቨስትመንት በተማከል መልኩ መመራት አለበት በሚባል ደረጃ እሱንም ለማረም የተሄደበት ሂደት እኛ የክልላችን መንግስት ኮሚትመንት ወይም ደግሞ ቁርጠኝነት ነው። የግል ዘርፉ ሲያነሳቸው የነበሩ አጠቃላይ ከአገልግሎት ሰጣችን ጋር የሚያያዙ ከኃይል አቅርቦት ጋር የሚያያዙ ከግባት አቅርቦት ጋር የሚያያዙ ከግብይት ጋር የሚያያዙ አጠቃላይ የተነሱ ጉዳዮችን በማደራጀትና ና ወደ እቅድ በመቀየር በዚህ ከባለድርሻ አካላት ጋር ተገቢ ውይይት አድርገን ስራ ጀምረናል። በአማራ ክልል የተፈጠረው የጸጥታ ችግር ወደ ሰላም ቢመለስ ደግሞ መንግስት ለዘርፉ የሰጠው ትኩረት ጋር ተደማምሮ የበለጠ ዘርፉን ማሳደግ ይቻል ነበር የሚሉት አምራቾች በዚህ ረገድ የክልሉን ሰላም የተሟላ በማድረግ ልማትን ማፋጠን እንደሚገባ ጠቁመዋል። ሁሉም አካል የሰላም አማራጭን ተከትሎ ጥያቄዎችን በሰላም አግባብ ፈቶ የተሻለ ክልላችን ሚለማበት ነገር ነው። ኢንቨስትመንት በባህሪው ሰላምን ይፈልጋልና በክልሉ የተፈጠሩ የጸጥታ ችግሮች በዘርፉ ላይ ፈተና ቢሆንም አሁንም ቢሆን ወደ ክልሉ የሚመጡ አምራቾች ቁጥር ከፍተኛ ስለመሆኑ የሚናገሩት የቢሮ ኃላፊው፣ ይህ የሆነውም ህብረተሰቡ፣ የክልሉ መንግስት እንዲሁም አምራች ዘርፉ በቅንጅት እየሰሩ በመሆኑ ነው ይላሉ። ሌሎች አምራቾችም በክልሉ እንዲሰማሩ ጥሪ አቅርበዋል። ምንም እንኳን በየአካባቢው ግጭቶች ቢኖሩም በክልላችን የክልላችን ህዝብ ለኢንቨስትመንቱ የሚያደርገው ጥበቃ፣ የክልሉ መንግስት ኢንቨስትመንቱን የሚያደርግበት ጥበቃ ከፍተኛው ነው ሆኖ ነው መወሰድ ያለበት። ይህም በመሆኑ በየትኛውም አካባቢ ላይ ኢንቨስትመንቶቻችን ላይ ያን ያህል የጎላ ጥቃት ወይም ደግሞ ጉዳት ደርሷል ብለን አናስብም። በክልሉ በኢንቨስትመንት ዘርፉ ለተኪና ለወጪ ንግድ ምርቶች ትኩረት መሰጠቱም የሴቶችን ሁለንተናዊ ተጠቃሚነት በዘላቂነት ለማረጋገጥ በትኩረት እየሰራ መሆኑን የአማራ ክልል ነጋዴ ሴቶች ማህበር አስታወቀ። የማህበሩ ፕሬዝደንት እቅደም ወርቁ ማህበሩ የክልሉን ሴቶች በሁሉም ዘርፍ ተጠቃሚ በማድረግ ለሀገራቸው የኢኮኖሚ እድገት የበኩላቸው ሚና እንዲወጡ እየሰራ ስለመሆኑ ጠቁመዋል። ማህበሩ አሁን ላይ በመቶ 21 ከተሞች እና ወረዳ መስተዳድሮች ውስጥ ለሚገኙ መቶ ሀምሳ አንድ ሺህ ሁለት መቶ ሰላሳ አንድ ነጋዴ ድምፅ ሆኑ እየሰራ የሚገኝ አባላት ተኮር ተቋም ሲሆን ለአባላት ከሚሰጣቸው አገልግሎቶች መካከል ዋና ዋናዎቹ ከንግዳቸው ጋር በቀጥታ ተዛማጅነት ያላቸው የአቅም ማጎልበቻ ስልጠናዎችን ማመቻቸት፣ አባላት ያሉባቸውን ችግሮች በሳይንሳዊ መንገድ በማስጠናት ከሚመለከተው አካል ጋር በቂ ውይይት እንዲደረግበትና መፍትሄ እንዲሰጠው መስራት ሴቶች የገንዘብ ቆጠባና ብድር ህብረት ስራ ማህበራትን በየአካባቢያቸው እንዲያቋቁሙ የመስሪያ ገንዘብ ችግራቸውን በአነስተኛ ወለድና ቀለል ባለ ቢሮክራሲና የዋስትና ሂደት በራሳቸው አደረጃጀት እንዲገቱ ማድረግ። እንደ ሪፖርተራችን ተስፋው ወንደስታ ዘገባ የማህበሩ ፕሬዚደንት በቀጣይ አምስት ዓመታት ለአምስት መቶ ሺህ የሴቶች የስራ እድል ለመፍጠርም በትኩረት እንደሚሰራ ገልጸዋል። ከዚህ አመት ጀምረን በስትራቴጂክ ደረጃ በቀጣይ አምስት ዓመታት የ300 ሺህ ነጋዴ ሴቶችን ቢዝነስ በማልማትና በማሳደግ ተጨማሪ 500 ሺ የስራ እድል ለመፍጠርና የንግድ ልማት አገልግሎት የበለጠ ለሴቶች ተደራሽ ለማድረግ የአፍሪካ ነጻ የንግድ ቀጠናና ዓለም አቀፍ የንግድ ትስስርን በአግባቡ ለመጠቀምና ነጋዴ ሴቶችን የአካባቢያቸውን ምርትና አገልግሎች ለማስተዋወቅ ተወዳዳሪ ለመሆን ለምናደርገው እንቅስቃሴ የክልላችን መንግስት መንግስታዊ ያልሆኑ ያልሆናችሁ የልማት አጋሮች እና የፋይናንስ ተቋማት ከጎናችን እንደምትቆሙ የሚጠበቅባቸው እንድታደርጉ እየጠየኩ ሁላችንም ድርሻችንን እንድንወጣ ይገባል። ተመልካቾች፣ የዜና ኢትዮጵያ ቢዝነስ ዘገባችን ይህን ይመስል ነበር። ከዜናዎቹ ጋር ወይን ሸደጀኔ የነበርኩኝ። ያላችሁበት መልካም ቀን